ከቡታ ጀራ ግን እንዲልማጭ ቻልሽ ማለት እንዴት? አውቀ ሳታቂ ቡታ፣ አዲስ አበባ አንተ። አሁን እኔ በዛ ሳትኩ። አንተ ምን እንደሆነ ካላቅም፣ እንደተፈጠረ አላቅም። ሌላ ነገር ሆነ፣ ይከብዳል። አሁን እንልሳው እስኪ፣ በእናትህ ለምን እንዲህ አናደርግም? እሺ፣ እህት የሚሉን እናምጣት እና የሚላት አንድ ላይ ነው። ማርያም፣ በእውነት ይሻላል፣ ደስ ይልሻል። እሱም ያስደስትሻል። አንተ እሷ እኮ ከአንተ በላይ ነው። ምን ያስደስትሻል? እስኪ ንገሪው። ሁላችንም ሰላም ስሙን ደስታት፣ ሁላችንም ሰላም እንሆናለን። እሱ ነው የሚያስደስትሽ። ለእኔ ብላ አገሯን ትታ፣ ትምህርቷን ትታ እግዚአብሔርን አዲስ አበባ ድረስ መጣለች። ለዚህ ንግግርህ። እኔ ግን ለምን አልቻልኩም? እንዴት በቃ ምንም የተፈጠረ ነገር ምናምን የለማ። ለምሳሌ ምን ተፈጠረ? እኔ በቃ ደህና ነህ፣ እዩ እንደምታይ ደህና ነኝ። ግን ደግሞ ያለውን ነገር አስረድቼሻለሁ ለምን እንደጠፋሁ ከነ የሚያስመጣ ነገር አልነበረም ማለት አለት ተረድ እኔ ተረድቻለሁ። ግን አላቅም፣ ሊረዱ የማይችሉ ብዙ ሰዎች ሊኖሩ ይችላሉ። አንቺ ተረድተሽኛል አንተ እኔ ግን ሰው ናፍቆኛ አቅም ተቀላህ ምዝመሬ ዝም ማፈከኝ ሰው አንተ ነው። እኔ ቤተሰብ ቤት ዛሬ ሞቅ ሞቅ ብሎኛል። ጸሀይም አለ የሶሊንም ወንድም ሁላቸውንም አላገኘዋቸውም። ስልክ እያነሱ አይደለም። ቀድሜ ሶሊን ያለውን ነገር ላስረዳት ቢያንስ፣ እሷ ከተረዳችኝ የትኛውም ነገር ማቅለል ትችላለች ብዬ ሶሊን አስረድቻታለሁ ማለት ነው። ዋናው ነገር ግን ሶሊ ከተረዳችኝ ይበቃል ማለት ነው። እጅ ግን እኮ አሞኛል። ምን ሆነስ? የባለፈው መድኃኒት አትንካኝ። እፍ ልበልልሽ? እሺ፣ እሺ ስላልክ ይድና። ባዝን ብደሰት፣ ታውቂልኛለሽ። ከማንም በላይ ትረጅኛለሽ። አንቺ ያለሽ ሌላ ይገኛል ነፋሱ ባግራውንዱ በጣም ባዝንብ ደሰት ታውቂልኛለሽ፣ ከማንም በላይ ትረጅኛለሽ። አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል? ሌላ ብፈልግ ሰው ምን ይለኛል? ከማንም በላይ ትረጅኛለሽ አንቺ ያለሽ ሌላ ይገኛል ብዬ ብፈልግ ሰው ምን ይለኛል፣ ሌላ ብፈልግ ሰው ምን ይለኛል። እንዴት ናችሁ? እኔ ደህና ነኝ እግዚአብሔር ይመስገን። ከብዙ ቆይታ በኋላ እንግዲህ ተመልሻለሁ። አንድ አንዳንድ ሰዎች ለኔ የተጨነቃችሁ ለኔ ብዙ ያሰባችሁ ሰዎች ነበራችሁ። አቤሌት ገብቶ ነው የት ሆነ ነው ምናምን እያላችሁ ብዙ ነገር እያረጋችሁ የነበራችሁ ሰዎች አላችሁ ለእናንተም ምናምን ስል ነው የመጣሁት ማለት ነው። እንግዲህ በዛ ሰሞን ብዙ ነገሮች ተፈጥሮ ነበረ መጥፎ ብዙ ደባሪ ነገሮች ተፈጥሯል። እና ለሱ ዛሬ ከልብ ከልብ ይቅርታ ለመጠየቅ ነው የመጣሁት። ለእኔ ተጨንቃችሁ ለእኔ አስባችሁ አቤል የትገባ የትወጣ ላላችሁ ቤተሰቦች በጣም አመሰግናለሁ። በጣም ደግሞ ይቅርታ። እኔ ግን ፈልጌው አይደለም የጠፋሁት። በኔ ጉዳይ እኔ ሳላውቀው እኔ ሳልመለከተው በኔ ጉዳይ ብዙ ነገር የተፈጠሩ ነገሮች አሉ። እንዴት ብዬ እንደማስተካክለው አላውቅም፣ ግን ደግሞ የተፈጠረው ነገር እኔ ለምን እንደጠፋው አስረዳለሁ ብዬ አስባለሁ። ለኔ ብላ የኔን ጉዳይ አስጨንቋት የኔን ነገር አሳስቧት ከቡታጀራ አዲስ አበባ ድረስ የመጣች ልጅ አለች። እውነት በጣም በጣም እሷን እኔ ምን ብዬ እንደማመሰግናት ምስጋና የማይገባት የመሬ ነው። ምን ብዬ እንደምናገርም ቃልም የለኝም። ለእሷ ትልቅ ትልቅ ሬስፔክት፣ ግን ትልቅ ቦታ አለኝ ለእሷ የመሬ ነው። አሁን ራሱ እንደዚህ እንዲወጣ ወደ ሶሻል ሚዲያ እንዲወጣ ያደረገችኝ እሷ ነች። የመሬ ነው። አነሳስታ አውርታኝ ምናምን እንደዚህ እንደዚህ በአንተ ጉዳይ ብዙ ነገር ተፈጥሯል። በአንተ ጉዳይ የማይሆን ነገሮችን ተፈጣጥረዋል። ጓደኞች ጓደኛሞች ራሱ ተጣልተዋል ምናምን ብላኝ በቃ ለሷ ትልቅ ቦታ ስላለኝ ነው። አሁን ራሱ እንደዚህ በቪዲዮ የመጣሁት ማለት ነው። እና ባይገርማችሁ አገሩ አታውቀውም ከነ አታውቀው የምር ዝምላ ነው የመጣችሁ ካገኘሁት ብላ ዝምላ ነው የመጣችሁ። እንደ እድል ሆኖ ከህቴ ጋር ተገናኝታ እህቴ ደግሞ ያለች ያለውበት ቦታ አንደኛው አክስቴ ጋር ይዛት መጣ። ከሷ ጋር ተገናኝተናል ማለት ነው። ያለውን ነገር አውርቻት እንደምን ብዬ አስረድቻታለሁ። ያው ቀለል ያለች ሰው ነች፣ ነገሮችን በአንዴ ትረዳለች። እና ምንም አታውቀውም፣ አዲስ አበባ ምንም ምንም አታውቀውም። የምሬን ነው፣ ለኔ ስትል ነው እኔ አቤል ጠፍቷል፣ እቤት አልቀመጥም። ሁሉን ነገር ነው ያስረዳችኝ ማታ ከወንድሟ ጋር ተጣልታ፣ ከቤተሰብ ጋር ተጣልታ ቤተሰብ ሁላ ሳታስፈቅድ ነው የመጣችው። ለእሷ ትልቅ ቦታ አለኝ እና ግን ብቻ አላቅም ከኔ ጋር መታለች ማለት ነው። ዛሬ አመን ያለብኝ እኔ ሱሰኛሽ አይቼ ሻልተ ውጫልተ በዛ ሰዓት እኮ አንተ ምን እንደሆን ካላቅም፣ እንደተፈጠረ አላቅም። ሌላ ነገር ሆነ ቢሆን እስኪ አሁን እንርሳው እስኪ፣ በእናትህ ነው። እኔማ ፈታ አላደርግሽ ዛሬ እንደ ማለት የፈለግሽው ነገር፣ የፈለግሽው ቦታ እንድጋብዝሽ፣ ማለት ማለት ምን ያስደስትሻል? እስኪ ንገሪ። እኔ ሁላችንም ሰላም ስንል ደስታል። እኔ ሁላችንም እሺ፣ ሁላችንም ሰላም እንሆናለን። እሱ ነው የሚያስደስትሽ? ሌላስ አሁን ማለት ፈታ የሆነ አለ አይደል? ዘና የሚያደርግሽ ነገር ምንድን ነው? ግራ ተጋባጭ። ማለት እኔ የምፈልገው ነገር ነው ማለት አንቺ ፈታ እንድትይ ስለምፈልግ እና ደግሞ ከነሱ ጋር ግዴታ ነው አንደኛ ነገር ነው ከወንድምሽ ከጓደኞችሽ ምናምን አንደኛ ነገር ሰላም እናወርዳለን። እኔ ራሱ ይቅርታ ጠይቃቸዋለሁ። እግራቸው ስር ቢሆን ራሱ ተንበርክ ይቅርታ አላቸዋለሁ። ያረኩት ነገር ግን ደግሞ አስረድችሻሉ። ለምን እንደጠፋው አሳማኝ። እኔ ግን ይቅርታ አላልኩኝ፣ ይቅርታ አላልኩኝ ነው። እሺ ማለት እስኪ ምን ያስደስትሻል? እነሱን ይቅርታ አላልኩኝ። እሺ ግን ደግሞ ያለውን ነገር አንቺ ራሱ ታስረጭልኛለሽ። ሌላ ነገር እንዳይፈጠር ያለውን ነገር አስረጭሻሉ። ለአንቺ ለማንም ማውራት አልፈልግም ነበረ፣ ቤተሰብ የመሬ ነው። ግን ደግሞ ሶሊ ለኔ ብላ ተጨንቃ ከቡታጀራ አዲስ አበባ ድረስ ያለውበት ድረስ መጣ ሁሉ ነገር ያስተካከለች ሰውነች እና ለእሷ ስ ነው ይሄ ሁሉ ነገር እያደረኩ ያለሁት ቪዲዮም ልሰራ አልነበረም ግን ደግሞ ሶሊ ናት። አሁን ማለት የት ወስጄ ላዝናናሽ የምትፈልጊው ይቆጡት የተመቸው ቦታ አይደለም ንገሪኛ ምን ያስደስትሻል ምን ፈታ ያደረግሻል የተመቸት ቦታ አቤት ደረቅ ልትሆን ልጀምራት ከእሱ በላይ ደረቅ ዶሮ ኧረ ተው ተው ቤተሰብ ራሱ ይመሰክራል ማን ደረቅ እንደሆነ ፍራፍሬ ምናምን ትወዳለች አታክል ትወዳለች ተብዬ

በቃ ምንም የተፈጠረ ነገር ምናምን የለም። ለምሳሌ ምን ተፈጠረ? እኔ በቃ ደህና ነኝ፣ ይሄው እንደምታይ ደህና ነኝ። ግን ደግሞ ያለውን ነገር አስረድቼሻለሁ፣ ለምን እንደጠፋው ከነ የሚያስመጣ ነገር አልነበረ ማለት ነው። አዎ ተረድ እኔ ተረድቻለሁ፣ ግን አላቅም። ሊረዱት የማይችሉ ብዙ ሰዎች ሊኖሩ ይችላሉ። አንቺ ተረድተሽኛል፣ አንተ እኔ ግን ሰው ናፍቆኛል። አቅም ታውቃለህ፣ ምንም መጀመሪያ የናፈከኝ ሰው አንተ ነው። እ ን ቤተሰብ ዛሬ ሞቅ ሞቅ ብሎኛል። ፀሐይም አለን። ምንድን ነው እና ማለት ነው ቤተሰብ ወዳጅነት ነው የምንገኘ የምር ትንሽ ፈታ ላርጋት ከነበረችበት ጭንቀት እኔንም መሷንም እኔም ከቤት ማለት ነው ቤት ቤት ነበረ ብዙ ነገር እያሳለፍ ነበረው እና አትንካኝ፣ እፉ ልበልልሽ እሺ። እፍ ስላልኩ ሂድና ታማም ነበረ እናት። እሺ፣ አሁን ስራ ፍሬውን ላንጣላት፣ ከዛ ደግሞ የፈለግሽ ቦታ ወስድሻለሁ። የፈለግሽው ነገር የማረግ መብት አለሽ ማለት ነው። ዛሬ የምሬን ነው እሺ። ዋና የሚያሳስባት ነገር ምን እንደሆነ ታውቃላችሁ ቤተሰብ? ከወንድሟ ጋ እና ከጓደኞቿ ጋ ከነ እዩ ከነሳምሪ ያለውን ነገር መፍታት ነው እነሱንም እግር ስር እዚህ እንደመጡ አውቂያለሁ። እግር ስር ተደፍቼ አገኛቸዋለሁ። እስካሁን ስልክ እያነሱ አይደለም፣ እኔም እየደወሉልኝ ነው ያለውን ነገር ከሶሊ ጋር ቀድሜ ያለውን ነገር ላስተካክል ብዬ ነው። እና ከሶሊ ጋር አገኛቸዋለሁ። የሶሊንም ወንድም ሁላቸውንም አላገኘዋቸውም፣ ስልክ እያነሱ አይደለም። ቀድሜ ሶሊን ያለውን ነገር ላስረዳት ቢያንስ እሷ ከተረዳችኝ የትኛውም ነገር ማቅለል ትችላለች ብዬ ሶሊን አስረድቻታለሁ ማለት ነው። እና ብቻ ይከብዳል። ዋናው ነገር ግን ሶሊ ከተረዳችኝ ይበቃል ማለት ነው። ፈለክሽው ነገር አውራችሁ እስከዚህ ሰላም እንኳን አለ አላስባከኝ ቤተሰቦችን ሰላም፣ እኛ ውድ ቤተሰቦች ሰላም ነው እኛ አለን። እንግዲህ ዛሬ ይኸው በጣም ተደስቻለሁ በጣም ማለት የነበረውን ነገር በሙሉ አስተካክለን በዛው ልክ እንደተደሰድኩ በዛው ልክ የከፋኝ ነገርም አለ የከፋኝ ጉዳይ እነ እዩ እንደዚህ ሰላም አለመሆናቸው አሁን እኔ እዩን እንዴት እንደማየው እንዴት እንደማናገረው ራሱ አላውቅም እዩ በጣም የምፈራው በጣም የማከብረው ታላቅ ወንድሜ ነው እዚህ ከተማ ሲጀመር እዩ ልማግኘት አልፈልግም አሁን ቶሎ ደብታ ጅራቤሄድ በጣም ነው ደስ የሚ ቢያንስ እዛ ለሚፈጠረው ነገር ችግር የለም ግን፣ እዚህ እዩልን በንደዚህ እንደዚህ አይነት ሁኔታ ውስጥ ነው፣ እንደዛ ተጨንቆ ስልኬ የለም ስልኬ ባለፈው እንደተሰበረ ነው። በምን አላገኘኝም እስካሁን በጣም ተጨናንቋል? ምን እንደማደርግ ራሱ አላቅም እኔ በቃ በጣም ነው የሚጨንቀው። ግን ያው ዋና የአቤል መገኘት ነው። አቤል ስለተገኘ በጣም ሁላችንም ደስ ብሎናል። ሁላችንም የለፋንበት ልፋት ሁላችንም እንደዛ የሆንበት ጉዳይ መና አለ መቅረቱ በጣም አሪፍ ነገር ነው። እዩልን ግን በጣም አሳስቦኛል እኔ ሳምሪ ራሱ እኮ በጣም እንዴት እንደሚያናግራቸው ግን አላውቅም። እኔም በቻልኩት አቅም ላስረዳቸው ሞክራለሁ። እዩልን ሳላገኘው ግን ከዚህ ከተማ ቦታ በጣም ነው ደስ የሚለኝ ማግኘት አልፈልግም። ምክንያቱም በጣም ስለምፈራው የሚሆን ያ ተጽእኖ ስላለም ይሁን በጣም ነው እንት ያለኝ የደበረኝ። እና በአቤል መገኘት ግን በጣም ሁላችንም ተደስተናል። እግዚአብሔር ይመስገን በእውነት እኔ እዚህ መጥቼ አገኘዋለሁ ብዬ አላስብም ነበር። ጭራሽ ልሞክር ብዬ ነበር የመጣሁት ግን እግዚአብሔር አሳግቶታል እንግዲህ፣ ሁላችንም ደስ ብሎናል። እናንተም እኛም እንኳን ደስ አለን እላለሁ። በሀገርማችሁ ቤተሰብ ፍራፍሬ በጣም ስለምትወድ ነው ቀድሜ ያዘጋጀሁላት፣ እሷ እስክትመጣ ትጀልሻል። ምንድን ነው ዝም ያለች? ምትወጂ ነገር ስታገኝ በቃ ዝም ን። በጣም አንተ ይህን ጥላል አስቀምጠውና

ብርሃን ሲጠፋ ጨለማው ሲነግስ ጨረቃዋ ስትደም ከዋክብ ሲወጡ ድምፅሽ ይነፍሳል ከዛፍ ቋጡ ሰማይ ሲላወስ ደመናው ሲነፍስ ብርሃን ሲጠፋ ጨለማው ሲነግስ ጨረቃዋ ስትደም ከዋክብ ሲወጡ ድምፅሽ ይነፍሳል ከዛፍ

ያስፈልጊያልሽ ከፈልሽ የለም ሙሉ አመጣልሻለሁ። እንደዚህ አይነት አምስት አመት አላታለሁ ማለት ነው ምናምን ነገር ቢሆን ከእነዛፉ አሁን ንገሪኝ፣ የምሬን እስኪ ቆይ፣ ምን ልጋብዝሽ? እኔ ቁም ነገር ማውራት አስጠልቶኛል። ቀልድ ነው እንዴ? ማ ቀልድ ቁም ነገር አላለችም። እሺ፣ ምን እናውራ? እኔ አስጠልቶኛል። ቀልድ ነገር፣ እሺ፣ መዝናናት ነው የማረሽ። ለምን እንዲህ አናደርግም? እሺ፣ እህትን ሚሉን እናምጣትና ሚላት አንድ ላይ ይዘነዝ ነው ማርያም፣ በእውነት ይሻላል፣ ደስ ይልሻል። እሷኩ በላይ ነው ትረደ አንተ ሌላ ችግር አንፍጠደም ወይ እዚሁ አንደባደር አይደል፣ ቦክሰኛ ነች እንዳት ባይገርምሽ ከአንቺ ጋር ፒስ ነው መሆን ፈልገው፣ ከአንቺ ጋር ሌላ ነገር እንዲፈጠርብኝ አልፈልግም። እሺ እሺ፣ ከዚህ በኋላ ላይ መፍጠር መሞከር ነው አንተም እኮ ነገሮችን ታበላሽ ነው ያለው። እና ቤተሰቦች በኔ ምክንያት ለተደበራችሁ፣ አቤል አስከፍተናል ላላችሁኝ በጣም በጣም ይቅርታ። ከልብ ከልብ ጓደኞቼ ደግሞ በቪዲዮ ነው እማመጣላችሁ። የምር ይቅርታ ስጠይቅ እነሱን በደንብ ስላስጨነቅ፣ የሶሊንም ወንድም አለ እዩም አለ ጓደኞች ሳምሪ ቡሶች አላችሁ እና አብረሽ እነሩ ታማሉ። እነሱንም ከልብ ከልብ ይቅርታ መጠየቅ እፈልጋለሁ። በጣም ነው ያስከፋቸው፣ በጣም ነው ያስደበርኳቸው። የመሬ ነው እንደ ሶሊም ባይሆን ሶሊ ሶሊማ ለኔ ብላ ለኔ ብላ አገሯን ትታ ትምህርቷን ትታ እግዚአብሔርን አዲስ አበባ ድረስ መጣለች። ለዚህ ለዚህ ንግግርህ ደሞ እኮ አኩርፋ ምናምን ቶሎ እንትናችሁ ቶሎ እንትን ትላለች። ያኩርፈችውን ትረሳዋለች። አረሳውን በቃ እንደው ከዚህ በኋላ አኩርፋለሁ ለኔ ስትል የምል ትምህርቷን ትታ ምናምን ብላ ሁሉ ነገር ትታ ነው የመጣችው። ይሄም አሁን ከወንድም ዋጋ ያለውን ነገር ማስተካከል አለብኝ ትልቅ ነገር ተጓደኞቹ ዋጋ ስላስከፋቸው እና ትምህርት ቤት ደግሞ መምህራችሁ ጋር ሄጄ አስፈቀደዋለሁ በጣም። እና ቤተሰቦች ለሁላችሁም ከልብ ከልብ ይቅርታ። እንግዲህ ዛሬ ይቅርታ በይቅርታ ነው ያስከፋውት ያስደበርኩት እንግዲህ ያለውን ቀጣይ ደግሞ ማለት ነው ከጓደኞቼ ጋር ከእነዩ ከሶሊ ወንድም ምናምን ከነሳምሪ ተሰብስበን እንደምንመጣ ተስፋ አደርጋለሁ። እነሱን ይቅርታ ማለት ስላለብኝ እነሱን ይቅርታ ጠይቃለሁ። ይቅርታ አላረግልህም ቢሉኝ ራሱ እግር ስር ተደፍቼ አታግዥኝ አታግሽኝ አላግዘ አስረድችሽ አስረድቻታለሁ ምን እንደተፈጠረ ለሶሊ ብቻ ነው ያስረዳዋት ባይገርማችሁ? ምን እንደተፈጠረ እኔ ለምን ከብዙ ነገር እንደራኩ ከብዙ ነገር እንደሸሽም አስረጭ ይችላል። አዎ ተረድቻለሁ እኮ ተረድተሽኛል። ከዛ አናግዛጭ ታግዥኛለሽ። እነሱን ይቅርታ አስጠይቅ። ምን ያላግዝም እንዴ አንቺ ካለልሽ ይቅርታ፣ እንዴት እንዴት ይሰሙኛል። በስጦታ እንደዋስ ምን ከሰጠኸኝ አግዛለሁ። ላንቺ ምን ትፈልጊ? እሺ፣ ለነገሩ ስጦታ፣ አይ ተጠይቆ አይደለም የሚሰጠው ሲፈልግሽ ደስ የሚልሽ እና አንቺ ምትወጁን አስቤ አመጣልሻለሁ ብዬ አስባለሁ። እና ቤተሰቦች አሁን ወዴት ወደ ምን እንሂድ? ምን ሳጋ ብዛታሉ ማለት ነው። ቀጣይ ከጓደኞቼ ጋር ከሶሊም ወንድም ከሁላቸውም ጋር ተሰብስቤ እንደመጣ ተስፋ አረጋለሁ። በፍቅር በይቅርታ ቪዲዮ መጣለሁ ማለት ነው። ለነበረን ቆይታ ይሄንን ይመስል ነበረ። በጣም እንወዳቸዋለን።